አላራምድ ካለ እግሩም ይቆረጣል ብላለች። ቅመሟ በለው እንግዲህ፣ የጥቅስ ጦርነት ጀምራለች። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን አደራችሁ እንደምን ቆያችሁልኝ? ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ሰላም ናችሁ? ይ እግዚአብሔር ይመስገን። እና ማለት ነው ቅመሟ፣ አላራምድ ካለ እግሩም ይቆረጣል ብላለች። እንግዲህ ቻሉት ትላንትና ዳኒና ብሩኬ በሰሩት ማለት ነው። ባይዘው ትላንትና ብሩኬ በጣም አሳዝኖኛል፣ እምር በጣም አሳዝኖኛል። እና ግዴታ እን እንዲ ይሰቀል አላችሁሳ? እኔ ንጹህ ነኝ። እንዲ ሰውኩ። በዚች ምድር ላይ ማይሳሳት ሰው የለም። የእውነት ሰው ፍጹም አይደለም። እንዲህ ጌታችን መድኃኒታችን አምላካችን ፈጣሪ ያለም ኢየሱስ ክርስቶስ የድንግል ማርያም ልጅ ለስም አጠራሩ ክብር ምስጋና ይግባውና፣ ያ ሁሉ ሲያደርጉት ያ ሁሉ ማለት ነው ሲያደርጉት ይቅር በላቸው ነው ያለ አይደል እንዴ። ይቅር እኮ ነው ያለው። እግዚአብሔር የይቅርታ አምላክ ነው፣ ይቅር ባይ ነው፣ የፍቅር አምላክ ነው። እና እኛ በደላችንን ኃጢአታችንን ቆሻሽነታችን እኛ ጉድፋችንን ደብ ቀን አንተ ያጽያተኛ ነ አንተ ቆሻሻ ነ እኔ ንጹ ነኝ ይባላል? አይባልም እኮ የእውነት እና ትናንትና የዳኒ ንግግር አስገርሞኛል። ማለት ማለት ኒንጃ እሱ ለፕራንክ እስከ ጥቅ እያቃል አሁንም ሳይገባው ቀርቶ አይደለም። ግን ሀይሚ ሳትታረቅ አልታረቅም ነው ሃይሚ ነው አሁን እንትን ያዘው ምክንያት የያዘው ማለት ነው። እና በራሱ ኮንፊደንስ አይደለም እያወራለሁ የተነገረው ነገር አለ ያስታውቃል፣ ንግግሮች ላይ ያስታውቃል። እና እንደዛ ባታደርጉ ጥሩ ነው ማለት፣ እኛ አጥፍተናል። ገና መግቢያቸው ሲጀምሩ እራሱ ጥሩ እንዳልሆነ ኮ ተናግሯል። እልህ ነው እነዚህ ውስጥ ያስገባው ምን ያህል ዋጋ እንደሚያስከፍል ይዩት። እልህ በጣም መጥፎ ነው። በልህ የምታደርጉትን ነገር በንዴት ቶሎ በመወሰን የምታደርጉትን ነገር በጣም ነው ዋጋ የሚያስከፍላችሁ በጣም ማለት ነው። እና ከአሁን በኋላ ብሩኬ ብዙ ትምህርት ይወስድበታል ብዬ አስባለሁኝ በዚህ በስህተት በሰራውን ፕራንክ ማለት ነው። እና አሁን እነሱ ምንድን ነው አሁንም ሶስተኛ እንደዚህ ልትሰሩ ነው ልታደርጉ ነው ነው የሚሉት ማለት ነው። እና ሰው ተምሮበት ያልፋል እንጂ ተማሮበት አያልፍም። እና ይቅርታ ብትቀበሉ ጥሩ ነው። አሁን አማላጅ እየሆኑ ሽምግልና የሆነው ኦዲየንስ ናቸው። ኦዲየንስ ብዙ ኦዲየንስን እየለመኑ ነው ታረቁ ብሎ ማለት ነው። አይምዬም ይቅርታ ተቀበይ እየተባልሽ ነው ተቀበይ። አይኖ እሱ ሳታምኒ ቀርተሽ አይደለም ይቅርታውን አለመቀበል ፈልገሽ አይደለም፣ ብቻ የራስሽ ሪዝን ስላለሽ ነው እንደዚ የሆንሽው። መግቢያ እንዳልኳችሁ በመግቢያ የራሷን ምክንያቷ ተናግራ እንድትመጣ ወይም ይቅርታ እንድትቀበል ይመስለኛል። ሁለተኛ ነገር፣ ሦስተኛው ወገን እንደማያስከፍላት እንደሚያስፈልጋት ነው ቢ ዛሬ ወይም ነገ ያው ይቅርታውን ትቀበላለች ብዬ አስባለሁኝ። ማለት ይቅርታ መቀበል እና ይቅርታ ይቅር በሉኝ ማለት ይለያያል። አልታረቅም ማለት ይለያያል። አሁን እነሱ ታርቀው ቢለያዩ እሺ እሷ እኮ አልታረቅም ነው ያለችው። ይቅርታን አልቀበልም ነው ያለችው። ይሄ በጣም መጥፎ ነው፣ በጣም ከባድ ነው። ከእግዚአብሔር ጋር ግብ ግብ መያያዝ ማለት ነው። አልታረቅም እና ይቅርታ አልቀበልም ማለት በጣም ዲፈረንስ አለው እና የኔ እናት አንቺ በራስሽ በኮንፊደንስ የምትተማመኝ የምትሄጂ ሰው ነሽ። ማንንም ማሰሚው አሁን ትላንትና ዳኒ ያወራውን እሷ ያወራችውን የደገመው የምር እሱን እሷን ነው አሁን ጀለስ እያደረገ ያለው ማለት ነው። ማለት እንደ አላደላ ፕራንክ የሆነ እያወቀ አሁን እሷን እንደ ቅናት ነው የያዘው ዳኒ ማለት ነው። ይሄ በጣም መጥፎ ነው የምር አንተ ራሱ ነገሮችን ብታበርድ ተሸንፈ ብትገኝ የሁሉም ሰው ትምህርት ትሆን ነበረ፣ ምሳሌ ትሆን ነበረ። አሁን ከማን ጋር ግብግብ እንዲያስክ ታየኝ። ደህና አርገው አርገ ያደረገ ማለት የጨረቃ ፋሚሊ እኔ ውስጥ እያም ሆነ ይሄ መታረቃቸው አይቀርም እኔ ሶስተኛ ወገን ሆኜ ያልገባን በሰው ሕይወት ነገ ዞሮ ዞሮ የሚታረቅ የሚገናኝ ይብላለች እና ዞሮ ዞሮ መታረቃቸው አይቀርም፣ የጊዜው ርዝመት ቢሆንም ማለት ነው። ግን ደግሞ ነገሮችን ተምራችሁበት እንድታልፉበት እንጂ ተማራችሁበት የምታልፉበት ነገር ምንም የለም ማለት ነው። ሰው ገሎ ራሱ ይቅርታ ይጠይቃል ይቅርታውን ይቀበላል ማለት ነው። እና ማለት ነው ዳኒ። ትላንትና እኔ ንጹህ ነኝ አለ እኮ እኔ ንጹህ ነኝ፣ አንተ ቆሻሻ ነ የእውነት ንግግሩ በጣም ነበር የሚያስጠላው ማለት ነው። ያው እሱ በሀይሜ ተነሳሽነት ነው እያወራ ያለው። እሷም ብላለች በዛ ቪዲዮ፣ እኔም ተሰምቶኛል ካለ አምንሻለሁ ብላታለች። እና አሁን እሷ እንደዛ ነው እያላለው ምንም ፕራንክ ሆኖ መሆኑን ሳይገባው ወይም ተረድተዋቸው ሳይቀር ከርቶ አይደለም፣ ገብቶታል እሱም ገብቶታል ብሎ አለ። ብዙ አይነት ፕራንክ አለ። ፕራንክ ነው ይህ ፕራንክ ነው፣ ለምን መቀበል አቃታት ነው እያላለው። እሷ እየተበቀለቻት ነው ሶሲ ነው እየተበቀለችው እያለው፣ እና እሱም በተዘዋዋሪ ሶስተኛ እንዳይደግመኝ እንዲማርበት ብላ ነው እንደዚህ ኢግኖር የገጨችው አይ እንደዛ ነው እየተወነችው ያለው ብዬ ነው የማስበው። እና በዚህ ፕራንክ ስበብ በፈጥራ ትለያለች ብዬ አላስበም። የምር በጣም ማለት ነው። እንዴ ስንት ነገር አሳልፈው መጥተዋል። ስንት ነገር ስንት ነገር ተብረዋል። ስንት ነገር በህይወታቸው ገጥሟቸዋል። እስከ ዱባይ ድረስ የሄደበትን ኬስ ገጥሞታል። እንዴ ያንን አሳልፈዋል፣ አልፈዋል። እና ይሄንን በዛውም ፕራንክ ነው ተብሎ እንደዚህ መቤቴን አስር ጊዜ መቤቴን ብሎ እየጠራ በከባዱ መጣለው እያለ ሌላ ነገር፣ ይህንን ስበብ ትፈጥራለች ብላ ትለያለች ብዬ በጭራሽ አላስብም። ደግሞም አይለያዩም አይለያዩ መቼም ማለት ነው። በህይወታችሁ ብዙ ነገር ያጋጥማችኋል ብዙ ነገር ማለት ነው። ግን እመኔታ ሁለቱም እመኔታ አላቸው። እስከ ጥግ ይተማመናሉ እስከ ጥግ ማለት ነው። አምነዋት ነው። ይህንን ሪስክ ወስዶ እየሰራበት። የእሱ በጣም ፈተና ነበረ። የእውነት ወንድ ልጅ ነው። እንደዚያም ሆኖ የራሳችሁ ኮንፊደንስ ካላችሁ፣ ምንም በራሳችሁ የምትማመኑት ነገር ከሆነ ምንም ነገር የማታልፉት ነገር የለም። ምንም ማለት ነው። እሱ በራሱ ስለሚተማመን በሀይሜስ እመኔታ ስላለው ስለሚተማመኑ፣ እመኔታቸው እስከ ጥግ ስለሆነ ነው ይህንን ሪስክ ወስዶ ፕራንክ እያደረጋት ማለት ነው። እና እሷም ሳታምነው ቅርት አይደለም እሱን ለማስተማር ነው።